የታሸጉ ምግቦች እና ድብቅ አደጋ። ጤናን በምቾት መለወጥ ህይወታችንን ቀለል ስላደረገው ግን ጤናን ስለሚጎዳ ነገር እናውራ። እሱም የታሸጉ ምግቦች ናቸው። በሱቅ መደርደሪያ ላይ የምናገኛቸው ዝግጁ ኩኪሶች፣ የተዘጋጁ ፓስታዎች፣ የታሸጉ ጭማቂዎች እና ፈጣን ምግቦች በጣም ምቹና ፈጣን ናቸው። ነገር ግን ይህ ምቾት ዋጋ ደግሞ በጤና ላይ የሚከፈል ትልቅ ዕዳ ነው። ሶስት አደገኛ ነገሮች። የታሸጉ ምግቦች በጣም ሱስ የሚያስይዙት እና ጤናን የሚጎዱት በውስጣቸው በሚደበቁ ሶስት ቁልፍ ነገሮች ምክንያት ነው። አንደኛ፣ የተደበቀ ስኳር። በአንድ የታሸገ ምግብ ውስጥ ከፍተኛ መጠን ያለው ስኳር ይጨመራል። ይህ ስኳር ደግሞ ወዲያውኑ ወደ ሰውነታችን ስብነት በመቀየር ለውፍረትና ለስኳር በሽታ በቀጥታ ይዳርገናል። ሁለተኛ፣ ከፍተኛ ጨው፣ ኤክሴሲቭ ሳልት። የታሸጉ ምግቦች ቶሎ እንዳይበላሹና ጣዕማቸው ለተሻለ እንዲሆን ከፍተኛ መጠን ያለው ጨው ይጨመርባቸዋል። ይህ ከመጠን ያለፈ ጨው ደግሞ የደም ግፊታችን እንዲጨምር በማድረግ ለልብ ህመምና ለኮሌስትሮል ያጋልጣል። ሶስተኛ፣ አርቲፊሻል ንጥረ ነገሮች፣ አርቲፊሻል ኢንግሪዲየንት ኬሚካሎች፣ ማቅለያዎች፣ ከለሮች፣ ጣዕም ሰጪ ፍሌቨርስ የሚባሉ አስፈላጊ ነገሮች ምግብ ለረጅም ጊዜ እንዲቆይና ማራኪ እንዲመስል ያደርጋሉ። እነዚህ ሰው ሰራሽ ንጥረ ነገሮች በረጅም ጊዜ ውስጥ የሰውነትን ተፈጥሯዊ አሰራር በማበላሸት ለተለያዩ ስር የሰደዱ በሽታዎች ይዳርጋሉ። የንጥረ ነገር እጥረት የታሸጉ ምግቦች ተፈጥሯዊ የሆኑ ንጥረ ነገሮችን ኢሴንሽል ኒውትረንትስ እና ፋይበር በውስጣቸው አይዙም። ሰውነት ለመስራት የሚያስፈልገው እውነተኛ ቫይታሚኖችና ማዕድኖችን የማገኝ ከሆነ ሁልጊዜም ድካም ይሰማዋል። የአእምሮ ንቃትህ ቀንሶ በበሽታ መከላከል አቅም ይዳከማል። የታሸጉ ምግቦች ሆድን ይሞላል እንጂ አካልን አይመግብም። ልዩነቱ ሰፊ ነው። ምርጫ በእውነተኛ ምግብ ማለትም በቤት ውስጥ በተዘጋጀና ተፈጥሯዊ ምግቦች ይሁን። የታሸጉ ምግቦችን በቀነስክ ቁጥር የደም ግፊት ይረጋጋል፣ ክብደት ይቀንሳል፣ የበለጠ ኃይል ይሰማሃል፣ ጤናማ ትሆናለህ። ጤና የቅንጦት ሳይሆን አስፈላጊ ነው። ዛሬውኑ ወደ ተፈጥሯዊና ወደ ጤናማ አመጋገብ ስርዓት ይመለሱ።